መዳም መዳም መዳም ገዛችልኝ። ኦፍ አልወጣለም። መዳም ስጦታ ለረመዳን ስጦታ ያመጣችልኝ ካርት ሆን እናየዋለን ማለት ይሄ ነው። ውድ መዳም የምር ሶስት ፓርት ማይ መዳም። ሂጃቡ ደግሞ እንትና አለበት። ምላስ ይዘው በእናታችሁ አሁን እንዳያችሁት ማለት ነው። ይሄ እንከፍተዋለን ያው ክላሴ ስለው ካልተመቸኝም፣ ገባችሁ አይደለ? ውስጡ ይሄ እንትና የገባችሁ አይደለ? ውስጥ ያለውን እቃ የምትይዙበት በጣም አሪፍ ስጦታ ነው። ምንድን ነው? ኦ ማይ ጋድ ኦ ማይ ጋድ እ እንፈታው አብረን ወድቆ ነበር። ነት ድነት ይወድቅ ምን ልል ነበር? እሪ ነበር የምለው። ኦማይ ጋድ የኔ መዳም ያመጣችን ስጦታ ላሳያችሁ ብዬ ነው ማለት ነው። የኔ ውድ የኔ ማይ ስዊት ኦማይ ጋድ ትልቅ ነው በነገራችሁ፣ ይከበዳል። እውነቴን ነው የምላችሁ። ኦማይ ጋድ አያችሁት? ሌተር ደብዳቤ እንዴ ለምን ጣልከው? ካርቶኑ እንዴ ምንም ምን ውስጥ ያለው እም ማለት ውስጥ ያለውን ነገር አከፋፈላችሁ፣ ከፈለጋችሁ ስጦታ አሰጥባታላችሁ። ከባሽ አልጻፈችሁ እንጂ ምን መሰላችሁ፣ እዚህ ጋር ያኔ ካርቶኑ ተፈቱ፣ እዚህ ጋር ጽፎ ምናምን ይሰጣል። ግን ሳትፈታ ነው የሰጠችኝ ካርቶኑ፣ ማለት ገባችሁ አይደለ? እዚህ ጋር ደግሞ እቃውን አሳያችሁ፣ መጀመሪያ ስጦታውን። ቆይ እንጂ ተረጋጉ፣ ተረጋጉ። እኔ ስተረጋጋ እችላለሁ፣ እንዳየሁት ለእናንተ ቪዲዮ ለመስራት ብዬ ትናንት ነበር የተሰጠሁት፣ ግን ዛሬ ነው ቪዲዮ መስራበት ማለት ነው። ገባችሁ አይደለም? ኦኬ ኦኬ። ማን ይባላል ስሙ? የግራ ሆነ እንዴ? ወይ የእንትን ብላችሁ ገልብጣችሁ አንብቡት። እንግዲህ ማለት ነው። ካሜራው ይገለብጣል። በነገራችን አንዳንዴም ሸውራራ ምትሉኛላችሁ። ሶኒ ሸውራራ ድሮን በነገራችን ይሄን ንፍታ ወይስ ይሄን ንፍታ ወይስ ይሄን ንፍታ፣ ይሄን ንፍታ መሰለኝ። ምን ያለው ኤስ ኤስ ኤ ኤፍ ይላል። ሼሪካውን በነገራችን ላይ ማለት ነው ይሄ ተገዝቶ የመጣበት ሼሪካ ስሙ ነገር እንግዲህ እንግዲህ እንግሊዙ ነገር

እያቸው እርጥ ነው። በነገራችን ላይ እስ ያስነጥሰኛል ሽቶ እኮ በነገራችን ላይ እኔ አሳስያ አለብኝ። ጥሩ ሽታማ አይወድም፣ መጥፎ ሽታማ አይወድም። ትንሽ ነው፣ አሁን ያስነጥሰኛል። ወይኔ ግን ሲጣፍጥ ያስነጥሰኛል። ጥሩ ሽታ ራሱ አይወድም እንትኔ ማለት ነው። ታዲያ ማን ሊቀባው ነው? ውይ ውይ ውይ ውይ እንዴት ነው እናንተ የእውነት ሲታውኝ ያው ሰውዬው ሊወጣ ስለሆነ ያው አንዲት አንዲት ሴት ሽቶ ተቀብታ መውጣት የለባትም። እኔ ደግሞ መዳም ቤት ስለሆንኩኝ ምናምን ፏ ብልጭ ብልጭ ነጭ ይሄን ደግሞ አለ። ይሄ ትልቁ ነው። በነገራችን ላይ ይሄ ትልቁ ነው አ መዳም ምርጥ ነች እኮ ይሄ የምር ነው። እንደዚህ ይሄን ደግሞ ልፍታ። ኦኬ፣ ይፈታል፣ ይፈታል፣ ይፈታል ፈታኔ የኔ የኔ የኔ ምርጥ መዳም ትለያለሽ እኮ በምክንያት ነው። ከዛ እንደዚህ ታወጡታላችሁ። አይ ቤቴማ በሆነ ማለት ነው ጣውላይ ላይ ቁጭ ብዬ ነበር። አሁን ቆቆሜ ነው ያማ፣ አይመችም ክላስ የገባችኋ። ከዛ ስበሉ ከዛማ እንደዚህ ነው ወይ ነኝ ዝቅዝቅ አለው። ቆይ ቆይ ቆይ፣ የሆነ ጉዳይ ተዘቅዝቋል። አሁን ተዘቀዘቀ ለሽ። እኔ ተዘቀዘቅ፣ እንደዚህ ነው። እንደዚህም ሳየው ዝቅዝቅ ነው ይታያችኋል አይደለ? ወንድ እናንተ እንዳይሰበሩ የምር የምር የምር ወልቆ ከተሰበረ ግን ሪ ነው የምለው ሪ ነው የምለው ኦ ማይ ጋድ አያችሁ ይሄ ማለት ይታያችኋል በደንብ ይታያል አይደል? ምርጥ ሽቶ ሶስት ሽቶ እዚህ ጋር እንዳለ አራት ሽቶ ማለት ነው አራት ከፈለጋችሁ እንዴት እንደሆነ እኔ ነግራችኋለሁ ማለት ነው። እዚህ ጋር አንድ ሁለት ሶስት አራት፣ አራቱ በስንት መሰላች የተጠለበው? ወደ ሰባት መቶ ነበር ሂሳቡ ማለት ነው። ዲስካውንት ሆኖ ስንት ነው? ስድስት መቶ ዘጠና ምናምን ብር ብቻ ወደ ሰባት መቶ በሉት በቃ። ሂሳቡን አርባ ዘጠኝ ምናምን፣ ስድስት መቶ አርባ ዘጠኝ ብር ብቻ ወደ ሰባት መቶ ነው እንትኑ ማለት ነው። ግን አሁን ዲስካውንት ወርዶ ስንት ነው የተጠለበው? በቲክቶክ ታይቷላችሁ በነገራችን ላይ እኮ። ግን በጣም አሪፍ ነው አሁን ይህንን ስቀምሰው አላስነጠሰኝም ራሱ። እኔ አስስ ያለብኝ ማንኛውንም ሽቶ ከተቀባው አስስ ያለብኝ አስነጠሰኝ ነው ማለት ነው። ይሄ ግን አላስነጠሰኝ ስለዚህ ለኔ ተስማሚ ነው፣ ተስማሚ ነው። አስስ ያም ለምንም ተስማሚ ነው ማለት ነው። ይገባችሁ አይደለ? እና ከ600 ምናምን ብር ወርዶ 195 ሪያል በሳውዲ ማለት የተጠለበው እስከ መምጫው ምናምን 210 ምናምን 210 ብር ማለት ነው ገባች አይደል 210 ሪያል ከ600 ምናምን ብር ማለት ነው። ከ650 እንበላው በቃ ከ650 ሪያል ወደ 200 210 እስከ መምጫው። ግን አጥሩ ብቻውን 195 ሪያል ማለት ነው ሳውዲ አረቢያ። በጣም ደግሞ ሽታው ጥሩ ነው። እኔ ማንኛውን ሽቶ እንደነገርኳችሁ ሲቀባ ያስነጥሰኛል። ይህን አሁን ተቀብቼው አላስነጠሰኝም ማለት ነው። እንዴ አጋጨች፣ እንዳልሰብረው እናንተ ምን ናችሁ? ሁለቴ ነው እና ቃው ራሱ ሲያምር ናችሁ ማለት ነው። ኦ ማይ ጋድ እና እኔ ማንኛውንም ሽቶ ሲቀባ ማለት ነው ይትል ይለኛል፣ ያስነጥሰኛል። በጣም ነው የሚያስነጥሰኝ። ይሄ ግን አያስነጥሰኝም ነው። መጥፎ ሽታ ከሸተተኝና ጥሩ ሽታ ሲሸተኝ ያስነጥሰኝ ነበር። አስስ በጣም ኃይለኛ ነበር ማለት ነው። ይሄ ግን ይሄ እንደውም እኮ ትልልቅ ነው ይሄሳ። ወይኔ ሲጣፍጥ የምር ሶስቱን ብጣልቡት ማለት ነው፣ አሪፍ ነው። ብሩ ቀላል ነው። ደግሞ ዲስካውንት ወርዷል። ማንኛው የጣፍጣ ይሄ ያስነጥሰኝ ነው ስለማልወድ ነው። ወላ ያው እኔ የሚያስነጥሰኝ አስስያ አለብኝ። በጣም አሪፍ ነው ሽታው በጣም ሶስቱ አራቱም በጣም አሪፍ ነው። ገባች አይደለም? መጨረሻ ላይ ያስነጥሶኛል። እኔ ቆንጆ ነው ሽታው ግን አስስያ፣ ጥሩ መጥፎም ሽታ በቃ አይወድም ያስነጥሰኝ ነው ማለት ነው። ይሄ ግን በጣም ተመችቶኛል። ይሄ ምርቃ ነው። በነገራችን ሶስቱ 195 ብር መሰጠን አምስት ብር ከዛ ይሄ ምርቃ አብሮ ነው። አራቱም ነው የሚመጣላችሁ እና ትልልቅ ነው ደግሞ በጣም አሪፍ ነው። በጣም የሚጣፍጥ ማለት ነው። ገባች አይደለ ዋ ሰውዬ የለም ላላ በቃ አይለቅም። ከልብሱ ባደኝ ሙሽኪላ አይለቅምነት ስለማይለቅ ከልብሱ ባደኝ ሙሽኪላ ሙሽኪላ ወደ እና በጣም ምርጥ ነው ሙሽኪላው። ምን መሰላችሁ ያኔ እንዳልኳቸው አንዲት ሴት ያኔ ምንም ካልሆነ ወንድ ጋ ያኔ ሰውዬ ያሆነ ኔ ዘመድ አይደለም፣ አይደለም የምሰራበት ይኔ የተቀባቶች ተማ ጥሩ አይደለም፣ ጥሩ አይደለም ማለት ነው። ጥሩ አይደለም ለዛ ነው መላችሁ እንጂ ሽቶ ማለት ነው። በጣም አሪፍ ነው። አሰይፍ ይባላል፣ አው ኤስ ኤስ ኤስ አሰይፍ ይባላል። ሼሪካው ማለት ነው። እንግዲህ ይሄው አራት ሀባ ነው። ሶስቱን አሳይቻቸዋለሁ፣ እንዴት እንደብሎ እንደሚመጣ በካርቶን በቃ በስርዓት ነው። አይሰበር አይልም የሚመጣላችሁ አራቱን በጣም አሪፍ ነው። እኔ እንኳን ራሱ አሰስ ያለብኝ ጥሩም ሳሸት መጥፎ በጣም ነው። እንትን የሚለው ግን ይሄ ለእኔ ተመችቶኛል። በተለይ አንደኛው ማለት ነው፣ ተመችቶኛል ማለት ነው። ውዶቼ ጥለቡ ዲስካውንት ወርዶ ነው። ሴትዮ መዳሜ ናት የገዛችልኝ ብያችኋል አይደለ? ረግ ትረጠብም እናቴ ለነገሩት ሱጣት ትሰጠኛለች ኮለ ለኢድ አንድ ሁለት መቶ ሪያል ምናምን ልሰጥ ትችላለች ግን የሽቶን በራሴ ብር ነው ያስጠለኩት። ልጅ ቷነት የጠለበችልኝ ግን በራሴ ብር ነው፣ በጠቀሉ ሁለት መቶ አስር ሪያል ማለት ነው። በጠቀሉ የሽቶ ዋጋ እንደነገርኳችሁ መቶ ዘጠና አምስት ሪያል ነው በሳውዲ ማለት ነው። ሲመጣ ሁለት መቶ አስር ይሆናል። ያው የሚሻዋር ምናምን ብሎ ከሪያድ ነው በነገራችን ላይ የሚመጣው ማለት ነው እና ሁለት መቶ አስር ሪያል የገዛሁት። እንደዚህ ሰዎቹ እንደዚህ ስጦታ ከስተው ምናምን መስጠት አይችሉበትም። ሲጀመር ግን እኔ በፊት ጊዜ በረመዳን ሰዓት አምስት መቶ ሪያል የምሰጥበት እንኳ ቤት ነበረ ማለት ነው። እነዚህ ግን የኤድ ስትሄዱ የሆነ እና እንደዛ ነገር በራሴ ብር ነው የገዛሁት ማለት ነው። በራሴ ብር በራሴ ብር ማለት በነፃ ልትመሰገን ነው። እ ደፋር እና ደርዛላቸኋለኝ ያው በዚህ ጽሁፍ ኤስስኤፍ ስትሉ ሰርች ስታደርጉት ይመጣላችሁ መጥለብ ትችላላችሁ። ቤተሰብ ዛበወዳችኋለኝ ሁላችሁንም ሰላም ብያለሁ እንግዲህ ላይክ ሼር፣ ሰብስክራይብ ማድረጋችሁ የመዳም ቅመመነኝ ከመዳም ኩሽና እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ